ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሳምንቱ እንዴት አለፈ? እኔ ጋር በጣም አሪፍ ነበረ። ሀሳባችሁን አስተያየታችሁን እየሰጣችሁን ቪዲዮችን እያያችሁ ስለምታበረታቱኝ በጣም አመሰግናለሁ የኔ ውዶች። እንግዲህ በተለያዩ ቦታዎች እየሄድኩኝ ውሎዬንም ሀሳቦቼንም እየገለጽኩላችሁ እናንተም ደግሞ ከጎኔ ሆናችሁ አስተያየት እየሰጣችሁ እንዲህ ብታደርጊ እንደዚህ ብትሆኝ ለምትሉኝ በሙሉ በጣም ነው የማመሰግነው። ሁሌም አብሮነታችሁ አይለየኝ እያልኩኝ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ቦታም ላሳይም አይደለም፣ ስቶሪም ልናገር አይደለም። ግን ደግሞ የብዙዎቻችሁ ሀሳብ ይመስለኛል ሳስበው ማለት ነው፣ ኮሜንት ላይ አይቼ ነው። እና ያው እንደነገርኳችሁ በኮሜንታችሁ መሰረት ነው የምሰራው። እና ኮሜንት ላይ ያየሁትን ነገር አይ ኦኬ፣ ይሄ ነገር እኮ የብዙዎች ሀሳብ ሊሆን ይችላል፣ ስለዚህ ለምን በቪዲዮ አልሰራውም ብዬ አስቤ ነው። ምክንያቱም ያው አንድ ህቴ ብትገልጸውም ያንን ሀሳብ ግን በእርግጠኝነት የብዙዎቻችሁ ሀሳብ ነው ብዬ አስባለሁኝ፣ ማለት ነው። ለምን እኔም ታውቆኛል። እኔም ወይኔ እንደዚህ አይነት ጥርጣሬ ጥያቄ ይፈጥርባቸው ይሆን ውስጣቸው ላይ ብዬ እያሰብኩት ስለነበረ ነው ይሄንን ነገር ማለት ነው። እና አንድ እህቴ ደግሞ እንደዚህ አይነት ኮሜንት ስትሰጠኝ፣ ኦኬ በቃ ስለዚህ መስራት አለብኝ ብዬ አሰብኩኝ ማለት ነው። ምክንያቱም አንዳንዴ ነገሮችን ምን መዝናቸው ከዚህ በፊት ስናየው በነበረ ነገር በድግግሞች ነው። አንዳንዴ ነገሮችን የምናስበው ማለት ነው። የተደጋገመ ነገሮች ሁሌ አንድ አይነት እንዲሆን ይመስለናል። ምክንያቱም እኔንም ደግሞ እንደነገርኳችሁ ገናም እያወቃችሁኝም ስለሆነ ያንን ነገር ልታስቡ ትችላላችሁ። ስለ እኔም ስለማታውቁ ብዬ ዛሬ ቪዲዮ ለመስራት መጣሁኝ ማለት ነው ኮሜንቱ ለምንድን ነው ብቻሽን? እህቴ ለምንድን ነው ብቻሽን ነው የሚለው፣ ብቻሽን የምትሰሪው ነው የሚለው። እና ይሄ ጥያቄ ሁላችሁም ጋር አለ ብዬ አሰብኩኝ። ለምን ሁሌ ከሙጋ በተደጋጋሚ ቪዲዮ እንሰራ ነበረ ከእመቤት ካሳ ጋር ያወጣላችሁ። ስለዚህ እመቤት ካሳ ደግሞ የእኔ ጓደኝ ብቻ አይደለችም የስራ ስራም እየሰራንም አልነበረም፣ ማለት በስራ አይደለም። እመቤት ካሳና የእኔ ግንኙነት ለቪዲዮ አልነበረም። ጓደኛ ብቻ ሳትሆን አብሮ አደጌ ናት እንደምታውቁት ማለት ነው። ስለዚህ በዛ በስራ ብቻ ስላልሆነ የእኔና የሷ ግንኙነት ቪዲዮ ላይ አላስገባዋትም። በቅርብ ጊዜ ያው ያበረታታችን ምናምን ብዙ እንትኖች ላይ አብረን ነበርን። በእርግጥ ግን ከዛ በኋላ እሷም የራሷን ላይፍ ያው እንደምታውቁት ንግዱም አለ፣ ሌሎች ሌሎችም አሉ፣ ልጅ ማሳደጉ አለ። ብዙ ኃላፊነቶች ስላሉባት ቢዚ ናት በጣም ማለት ነው፣ በጣም ቢዚ ናት። እና ይሄን ይሄን ነገር እረዳለሁኝ። እኔም ደግሞ እንደምታዩኝ በራሴ እንትን በጣም እኔም ራሱ እንደዛ ነገር ነው። ቢዚ ነኝ ብልም አልሰሳትም። ያው የህይወት ሩጫ ላይ ነኝ እኔም ታውቃላችሁ። እና ለዛ ነው የኔ ውዶች። እና ሌላው ደግሞ ዋናው ነገር ምንድን ነው እንደ ጓደኛ እንገናኛለን፣ እንደ ጓደኛ እንደዋወላለን፣ ቤት ሄዳለሁ ቤት ትመጣለች እንጂ ይሄ ቪዲዮ አብሮ የመስራቱ ነገር የለም ማለት ነው ምክንያቱም ስራ አይደለም ድሮ የሚያገናኘን እንደነገርኳችሁ እና ለዛ ነው። እኔ ደግሞ በስቶሪን ስለሆነ እኔ ያለፍኩት ታሪክ ለሌሎች ያስተምራል ብዬ ስለማስብ እንደነገርኳችሁ ዝግጅት ላይ ስለሆንኩኝ የራሴን ስቶሪ ነው ይ የምፈልገው እንጂ ሌላ ሀሳብ ውስጥ ብዙም የመሳተፍ አላማውም ስለሌለኝ ሌላ ቪዲዮ የመስራት ስቶሪ ደግሞ የራሴ ስቶሪ በራሴ ነው መሰራት ያለበት ብዬ ስለማስብ ለዛ ነው በራሴ ብቻ እየተዘጋጀውን በራሴ ብቻ እየሰራው ያለውን ማለት ነው እንጂ ሌላ ምንም ነገር ተፈጥሮ ወይም ደግሞ እኔ እናሷ ተራርቀን አይደለም፣ ውድ ቤተሰቦቼ። ምክንያቱም እናንተ የምታስቡት በእርግጠኝነት ሌሎች ጓደኞቿ በህይወቷ ውስጥ ይመጣሉ ይሄዳሉ፣ እና እኔንም ከነሱ ውስጥ አስባችን ሊሆን ይችላል ብዬ ነው። እኔ እናሷ እንደዚህ የሚመጣ የሚሄድ አይነት ሪሌሽን አይደለም ያለን ማለት ነው። ስለዚህ ውድ ቤተሰቦቼ እንደዛ ነው። ምንም ያራራቀንም ነገር የለም። ምናልባት እንደዛ አስባችሁ ከሆነ ብቻዬንም ሆነው ደግሞ እህቴም እንደጠየቅሽኝ ኮሜንቱ ላይ እንደነገርኩ እንደነገርኳችሁ ብቻዬን የኔን ስቶሪ ስለሆነ እንትን የምለው የምሰራው ነገር ከኔ ህይወት ጋር የሚመሳሰል የማደርገውን ነገር ትክክለኛውን ነገር በቃ ውሎዬን፣ መሄድባቸውን ቦታዎች፣ ያለፍኩበትን መንገድ እና ወደፊት ደግሞ የሚገጥመኝን ነገር አብረን በጋራ እሱን እሱን ነው የምሰራው ማለት ነው ስለዚህ ለዛም ነው ብቻዬን እየሰራ ያለሁት ማለት ነው። ምክንያቱም የኔ ህይወት የኔን ህይወት ማሳይ ከሆነ የኔ ህይወት ውስጥ ሌላ ሰው እስከሌለ ድረስ እኔ ብቻዬን ነው ማለት ነው ሁሌ የምታገኙኝ አዲስ ነገር ካልተፈጠረ በስተቀር ስለዚህ ውድ ቤተሰቦቼ በዛ ምክንያት ነው ጥያቄው ጥያቄው ግልጽ እንዲሆንላችሁ ማለት ነው። ወደፊት እንግዲህ በጥሩ ጥሩ ስራዎች ሁሌም እንደምላችሁ እመጣለሁ። ዝግጅት ላይ ነኝ። ለሰዎች የሚያስተምረውን ነገር ይዤ ለመቅረብ እሞክራለሁ፣ በቻልኩት መጠን ማለት ነው እና በጣም አመሰግናለሁ ስለምታበረታችሁኝ። እና ሙን እኔ እንደ በጣም እንደምትወዷት ስለማቅ የእሷ ቤተሰቦችም ናችሁ አሁን ላይ የእኔም ቤተሰቦች የሆናችሁት ማለት ነው አብዛኛው። ስለዚህ እኔም እንደናንተ በጣም ነው መወዳት፣ በጣም የእሷን ጥሩ ነገር የእሷን ለውጥ የእሷን ትልቅ ቦታ መድረስ ነው የምፈልገው ማለት ነው። ስለዚህ ስትሰራ ስትለወጥ ወይም ደግሞ ጥሩ ነገር ላይ ስትሆን ደስ እንደሚላችሁ አውቃለሁ። እሷ በጣም ቢዚ ነች፣ አሁን ስራ ላይ ነች። አሁን ያለችበት ደረጃ ሁኔታ በጣም ጥሩ ላይ ናት እና ለዛም ነው ቢዚም ስለሆነች ነው አብረን ቪዲዮም ብዙ ምን አንታየው ማለት ነው። እኔም በራሴ እንደነገርኳችሁ ቢዚ ሆንኩኝ፣ እሷም በራሷ ቢዚ ሆነች እና ስራም አለ ውጥረቷ አለ። ያው እንደምታስቡት አይደለም ሁሉም ነገር ትረዱናላችሁ። ሩጫ ናት ህይወት እና ለዛ ነው የእኔ ውድ ቤተሰቦች አመሰግናለሁ ግልጽ እንዲሆንላችሁ ብዬ ነው ግልጽ ያልሆነላችሁ ጥያቄ ካለ ወይም ደግሞ አይ በቃ አብራችሁ ስትሰሩ ነው የሚያምርባችሁ ብያለሁ ብያለሁ አብራችሁ ነው መስራት ያለባችሁ ብላችሁ የምታስቡ ከሆነ ኮሜንት ላይ አሳውቁኝ እኔ ከእናንተ ሀሳብ ውጭ የምሆንበት ነገር ስለሌለ ምንም ችግር የለውም አብረን እንሰራለን ማለት ነው አይ ችግር የለውም ብቻ የሁለታችሁንም ለውጥ ነው የምንፈልገው በየራሳችሁ መንገድም ቢሆን ሆናችሁ ብቻ ጥሩ ጥሩ ነገር አቅርቡልን። እንቀበላለን ሀሳብሽን። የምትሉም ካላችሁ ደግሞ ኮሜንት ላይ አሳውቁኝ ማለት ነው። እና በጣም አመሰግናለሁ እንደዚህ አስባችሁ የምትጠይቁኝ ያለውን ነገር እኮ ለምንድን ነው ብቻሽን፣ ለምንድን ነው እንደዚህ የምትሉኝ? እንደ ቤተሰብ ስላያችሁኝ ነው አይደለ? ስለዚህ በጣም አመሰግናለሁ የኔ ውድ ቤተሰቦች። በጣም ነው ማመሰግን ስለምታበረታቱኝ ይሄን ስሪ ይሄን አርጊ ስለምትሉኝ እኔን የማየት ፍላጎትን እና ፍቃደኝነት ስላላችሁ እንጂ አለማየት ይሄን ስሪ ይህን ሰሪ አለማለት ትችሉ ነበረ። ግን ደግሞ ፈልጋችሁኝና ወዳችሁ ፈቅዳችሁ እንድታዩኝ አስተያየት እየሰጣችሁ እንደዚህ ብታደርጊ እንደዚህ ብትሆኝ የምትሉኝ ነገር ከልብ ነው የማመሰግን። አስተያየታችሁ ሁሌም የማይለየኝ በጣም አመሰግናለሁ የኔ ወዶች። ጸጉሪ፣ እንዴት ነው አምሮብኛል። እንዴት ነው ዛሬ ዝንጥ ብያለው። ነገር ይመስለኛል መንገድ ላይ ምናምን አይኑ ብዙት ብሎብኝ አምሮብኛል ማለት ነው ብዬ እያሰብኩ ነበር እኔ። ግን እንደዚህ ዝንጥ ያልኩላችሁ ለእናንተ ለውድ ቤተሰቦቼ ነው። እንግዲህ በሌላ ቪዲዮ፣ በሌላ ሀሳብ፣ ጥሩ በሆነ ሀሳብ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ስለተከታተላችሁኝ፣ ስላዳመጣችሁኝ አመሰግናለሁ። ሀሳብ አስተያየታችሁን ሁሌም እንደምለው ጻፉልኝ አደራ ምክንያቱም በእናንተ ሀሳብ መሰረት ነው የምሰራው በጣም ነው የምወዳችሁ ኑሩልኝ ትበሩልኝ ሰላም ሁኑልኝ